ሚያዚያ 17 2017 ዓ.ም. አማራ ፋኖ አንድነት በጎንደር የሜጀር ጀነራል ኡባንታ አባተኩር ወቅታዊ መግለጫ የአማራ ፋኖ ነፍጥ ያነሳው በአማራ ህዝብ ላይ የሚፈጸመውን ዘርፈ ብዙ ጥቃት ለማስቆም፣ ርስቱን ለማስመለስ፣ ማንነቱን ለማስከበር የተገለለበትና የተጫነበትን የትነግ ህውሃትና ኦነግ ህገ መንግስት ወደ ቆሻሻ ቅርጫት ለመወርወር በአማራ ህዝብ ላይ የተፈጸመውን ጅምላ ግድያና የድርጊቱ ባለቤቶችን በዓለም አቀፍ የፍትህ አደባባይ ለመፋረድና ለሁሉም ኢትዮጵያዊ የሆነ ፍትህን ለማንበር ነው። ነገር ግን በአዴን ብልጽግና የተቀደሰውን የአማራ ፋኖ የትግል መንገድ ለማራከስና ጥገናዊ ለውጥ ለማምጣት ፏፈዴንና ግንባር የተባሉ አካላትን ከነሐሴ 2015 ዓ ም ጀምሮ ከፋኖ መዋቅር አስርጎ አስገብቷል። 2016 ዓ.ም መጨረሻ ፋፈዴና ግንባር የተባሉ ድርጅቶች ውህደት ፈጥረው አፋሕድን መሰረቱ በዚህ ድርጅት ውስጥ ያሉ አካላቶች በሙሉ አማራነትን ገፍተው ጎጠኝነትን የሚያነግሱ ትግልም በገንዘብ የሚገዙና የሚሸጡ አማራነትን ረግመውና ወንጅለው ኢትዮጵያዊነትን የሚያቀነቅኑ የፋኖ ሰራዊትን የካዱና በሴራ የተካኑ አማራነትን አዋርደው በግዛቶች የሚያመልኩ የኢትዮጵያዊነትን ጭንብል ያጠለቁ አማራነትን ከፋፋዮችና በትቅሉ በጥቅሉ የአማራ ህዝብ ትግል ካንሰርና አረም በመሆን ፋኖነትን ምሽግ አድርገው ቆይተዋል። ነገር ግን ብዙሀኑ ታጋየ አፈወድን በአዴም ቢጽግናዊ ጉዞ ሲረዳ በሁሉም ግዛት የነበሩ ታጋዮች አፈወድን ወጥተዋል። በምክንያቱም በመክንያቱም ልክ ለክ ያልሆነና ካማራነት ያፈነገጠ ድርጅት እንደሆነ ለህዝቡና ለሰራዊቱ በተለያየ ጊዜ ማጋለጥ ብቻ ሳይሆን ከሌሎች ወንድሞቻቸው ጋር ባንድነት ለመታገል ተቋም መስርተዋል። በተቋም ምስረታው ጭምብሎ የተገለጠበት የበዓዴን ብልጽግና ክንፍ አፋሕድ የሚይዝ የሚጨብጠውን አጥቶ ባጅቷል። በዚህ የተነሳ በአራት የአማራ ግዛቶች ከአፋሕድ አደረጃጀት ውጭ ያለን የፋኖ ሰራዊት ከተቻለ በሀሳዊ ሰበካ፣ ካልተቻለ በጉልበት ወደ ድርጅታቸው ማስገባትን ምርጫቸው አድርገዋል። ነገር ግን ውስጥ አፋሕድን ያወቁ አካላቶች በሙሉ እኛ የአማራ ነጻነት ታጋይ እንጂ የድርጅትና ግለሰቦች ሰራዊት አይደለንም በሚል ጥያቄያቸውን ውድቅ አድርገባቸዋል። የትግሉ ስር ቁማርተኛ የሆነው አፋሕድ ባለበት አራቱም የአማራ ግዛት ሁሉ ያልገባቸው የአፋሕድ ወታደሮች በወንድሞቻቸው ላይ ቃታ አስበዋል። ነገር ግን ማንነታቸው በምስር ወጥ ያልለወጡ ለተኩላ ኢትዮጵያኒስቶችም ያልሰገዱ በኦነግ ሽኔ ኦሮማ ድጋሜ ኮንፊዥን ኮንቪንስ ያልተደረጉ ለአማራ ጠልት ጥል ተነግዋት ያልተንበረከኩ ገንዘብ አይተው አንድ ነግጥም ያሉ የአማራ የነጻነት ታጋዮች አፋሕድ ትግል ጠላፊ መሆኑን በተለያየ ጊዜ ቢያስረዷቸውም ለሐሰት ተንበርክከዋል። የአፋሕድ ሰራዊት በእስክንድር ነጋ እየተመራ የአማራ ፋኖን ትግል ለማፈራረስ የተቻለውን ሁሉ አድርጓል አልተሳካለትም እንጂ አፋሕድ ምሽጉን ጎንደር ምድር ጋይንት ላይ ካደረገ ወራቶችን አስቆጥሯል በጥቅሉ ኮሎኔል ፋንታውን ካፒቴን መቶ አለቃ ማስረሻ ሰጠ ውስን የመከታው ማሞ እና ሙሉ የፋፈዴን ተከታይ ጋይንት ምድር መመሸጉ ይታወቃል ትልልቅ የአፋሕድ አመራሮች ከብልጽግና ጋር በመነጋገር ከመከላከያ ተተኳሽ ተሞልቶላቸው የጋራ ኦፕሬሽን በአማራ ፋኖ አንድነት በጎንደር ላይ እየፈጸሙ ነው። ሜጀር ጄኔራል ኡባንታ ባተኮር መጋቢት 18 2017 ዓ.ም በእሰቴ በስማዳና በጋይንት አዋሳኝ ቦታዎች በአጎና በገዛና ዝንጀሮ ገደል ላይ 97 መከላከያ የተደመሰሰበትን ብዙ የአገዛዝ ወታደሮች የተማረኩበትን ሶስት መኪና የተማረከበትንና ብዙ ተተኳሾችን የተማረኩበትን ድል በሌሉበትና ና ባልዘሩት ለማጨድ በሚዲያ ያወጣ ዝርፊያ ሲፈጽሙ አይተናል። መጋቢት 17 2017 ዓ.ም እስቴ ዲንሳ ብርጌድ ከቆራጡ ጋር እርቅ መፈጸማቸው ይታወቃል። ነገር ግን ሳይውል ሳያድር ቆራጡ ከሶስት ቀናት በኋላ አፋሕዶች 26ኛ ኮር ብለው የሚጠሩትን ብልጽግናዊ ኮር ይዞ ስማዳ ላይ የሀገር ቢዘን ብርጌድ አንዷን ሻለቃ ለሊት ከተኙበት በዲሽቃ መጥቷቸዋል። መጋቢት 27 2017 ዓ.ም እዳሉ ደሴ የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦሩን አቅርቦት ሀብት ወይም ሪሶርስ በኃይል ለመውሰድ ሲሞክር አናብስቶቹ ዘረው ባንተዎች አንድም ሰው ሳይጎዳባቸውና ሳይጎዱ ያል ማድረግ እንደማይችል አስተምረው ከገና መምቻና ወርቄን ወደ አሪንጎ በጨዋ ደንብ ልከውታል። አሪንጎ ላይ ጸዳሉ ደሴ የፋኖን ቤተሰቦች አስሮና አግቶ ስለ አንግላታቸው ተወሮ አሪ ክፍለ ጦሩ የተያዙትን ለማስለቀቅ ወደ አሪንጎ ሲጓዝ ጸዳሉ ፈርጥጦ አለምበር ገብቷል። ከገባ በኋላም የጸደይ ባንክ አባይ ባንክና ንግድ ባንኮችን ማህበራትና የግለሰብ ወርቅ ቤት ዘርፏል። ጥበቃዎችና ንጹሃንም ገድሏል። ያለን በርንና የደብረ ታቦር ከተማ ህዝብን ጠይቆ እውነታውን መረዳት ይችላል። ጸዳሉ ደሴ ይህን ሁሉ ወንጀል ከሰራ በኋላ ሄዶ የተደበቀው ጋይንት ላይ ከከፍ ያለው ደሴ ነው። እንደሚታወቀው ጋይንት የአፋሕድ ምሽግ ሆኖ መቆየቱ እውን ነው። መጋቢት 30፣ ሚያዝያ 1ና ሚያዝያ 2 2017 ዓ ም ሙሉ የአፋሕድ ሰራዊት የአማራ ፋኖ አንድነት ጎንደር ሰራዊት ያለበት ቦታ በመግባት የእስቴ ዲንሳ ብርጌድን ሁለት ሻለቃዎች መደበኛ ውጊያ አድርገው ለመፈን ሞክረዋል። ትንኮሳ የተፈጸመበት እሰቴ ዴንስ ብርጌድም ራሱን ሲከላከል ሰንብቶ ለተቋሙ ሪፖርት በማድረጉ ጥቋቋና አብስቶቹ እሰቴ ዴንስ ብርጌዶች ለተቋም ሪፖርት ማድረጋቸውን ተከትሎ ቀጠናውን ለማስከበርና ተቋማዊ ትንኮሳውን ለመከላከል አንደኛ ኮር እሰቴ ቀጠና ላይ ተገኝቷል። በዚሁ ዕለት ጠዋት ሁለት ሰዓት ላይ ወለላ ባህር ከተማ ብርን ለማውጣት ባንክ የገባው የሜጀር ጀነራል ኡባንታ ባተ ተወርዋሪ ክፍለጦር ናውሰናይ ብርጌድ መሪ ሻለቃ አምሳሉ ክንዱን አፋሕድ ከባንክ አውጥቶ ረሽኖታል። ሚያዝያ 3 2017 ዓ.ም ጠዋት ላይ እሰቴ ዴንሳ ብርጌድ እና የሜጀር ጀነራል ኡባንታ ባተ ኮር ተወርዋሪ ኃይል አገር ሰላም ብሎ መሀል እሰቴ ላይ ባለበት የአፋሕድ ሙሉ ሰራዊት ከአርበኛ ተሾመ አበባው ውጪ በከፍ ያለው ደሴ እየተመራ ቆራጡን አንድ አርገን ጸዳሉን አንበሳው ጋይንት ክፍለ ጦርን እያሱና ጌታን የማስረሻን የኮሎኔል ፋንታውንና ውስን የሸዋ ኃይልን ይዞ ከላይ ከጉና ጓሳ ባደራ ባጎራ በዝንጀሮ ገደልና ሌሎች ቦታዎችን አሳፍቶ ከበባ በማድረግ በአምስት ዲሽቃዎቻቸው ማጥቃት ጀመሩ። አገራማን ብሎ ተቀምጦ የነበረው የሜጀር ጄኔራል ኡባንታ ባተኮር አንደኛ ኮር ማጥቃቱን ለመከላከል ቦታ ቦታ ማስያዝ ጀመረ። የነ ከፊ ኃይል የያዘው ከላይ ጉና እስከ ስማዳ ድረስ ከፍተኛ ቦታዎችን ነው። አንደኛ ኮር ቦታ እየያዘ እያለ የአፋሕድ ጦር ከፍተኛ የሆነ ማጥቃትን በማድረግ በከበባም በቆረጣም ለማሽመድመድ ሞከሩ። ነገር ግን ፍጹም ተዋጊነትን ከአባታቸው ሜጀር ጀነራል ኦባንታ ባቴ የተማሩት ውቢያውያን በሊባኖስና ና ጥናፋ በኩል ከፍተኛ የቆረጣ ዘዴን በመጠቀም የአፋሕድን ሰራዊት በሁለት ሰዓታት ውጊያ ራሱን አስከብሮ ቀጠናውን ነጻ አድርጎ ወደ መጣበት የዩዜን ቦልትን ስራ ሰጥቶታል። ለማት ቃድ መጥተው ከተማረኩ የአፋድ ኃይሎች መካከል የደረጀ፣ የጸዳሉ፣ የነከፌ፣ የነ እያሱና ጌታ፣ የማስረሻ፣ የኮሎኔል ፋንታውና ከሸዋ የመጣው ከማንዳ ስልጣን ይገኙበታል። ከብልጽግና አገዛዝ ጋር የሚሰራው አፋሕድ የበፊት ሽንፈትን ለመሸፈን ከመከላከያ ተተኳሽ ተሞልቶለትና የቡድን መሳሪያ ተሰጦት እሰቴ ደንሳ ብርጌድን ለመምታት የጋራ ኦፕሬሽንን አቅረው ከጋይንት ወደ እሰቴ ምድር ገብተዋል። ብልጽግናና ፏፈዴን የተስማሙት መከላከያ ጋይንትን እሰቴንና ደብረ ታቦርን ከማራፋነው እንዲያስለቅልላቸውና እንዲያስረክባቸው ሲሆን በመጨረሻም በቀጥታ ወደ ብልጽግና ከሚገቡ ባሉበት ሆኖ የመከላከያን ትዕዛዝ መፈጸም እንደሆነ ነው። መከላከያ ለአፋሕድ ተተኳሽ ሲሰጥ ያዩ ፋናዎች እንዴት ከአገዛዙ ይቀበላሉ? እኛ እኮ የፖለቲካ አሰላለፍ ልዩነት መስሎን እንጂ በብልጽግና የምንመራ አልመሰለንም ነበር በሚል ወዲያውኑ ከአፋሕድ የወጡ ብርጌዶች ተገኝተዋል። የአፋሕድ ሚሊሻዎች ከፊት በጸዳሉ፣ ደሴ፣ በቆራጡ በአንበሳው ጋይንት፣ በሻለቃ አዲሱ ደባልቄና ሌሎች የእስክንድር ነጋ ሚሊሻዎች እየተመሩ እሰቴ ወረዳ ላይ ባሉ አጎና፣ ዝንጀሮ ገደል፣ አዳራ፣ ሊባኖስ፣ አንጋጫ፣ ጭናፋ፣ ጸዶዬና ምክሬ በተባሉ መዳረሻዎች ንጹሃን አርሶ አደሮችን በጭካኔ በጥይት እየመቱ፣ በሁሉም አቅጣጫ ከእሰቴ እስከ ወገዳ ያለውን የአስፓልት መስመር ዘግተዋል። አፋሕድ አስተኳሽም ተኳሽም ሆኖ መንገዶችን እየመራ በአራት አቅጣጫ ከበባ ሲያደርግ መከላከያ ደግሞ በሶስት አቅጣጫ እሰቴ ዴንሳ ብርጌድ ወዳለችበት ቆማ ፋሲለደስ አምርቷል ዳምርቷል። በይርጋ ሲሳይና በመንበሩ ትዕዛዝ ከባህር ዳር የመጣው መከላከያ በዝጎራ በኩል አልፎ ከአንዳ ቤት መከላከያ ጋር ሆኖ ከቀጭን ሜዳ እስከ አባይ በርሃና እስከ ሞጣ መውጫ በር በወፍጫሜ ሙቀጭ፣ አማኔል፣ ደፋራቦ፣ አንጉባ እስከ ማዶዬ ጠርቅመው ዘግተዋል። ከሰቴ መካነ ኢየሱስ ከተማ የተነሳው መከላከያ ከአፋሕድ ጋር በጋራ በጽዮን ሾለክት፣ ደንጎልትና ገና መምቻ ሸንበቆች፣ ብራ አደጌግ አድርጎ ቆማ ፋሲለደስ ገብቷል። በሌላ አቅጣጫ ከምክሬና ጸዶዬ የተነሳው አፋሕድና መከላከያ ግራራሜ ድንቁሳ አጋጥ ቀጭን ወንዝ አድርጎ በአባይ በረሃ የፋሲለደስን በር ዘግቷል። በስማዳ በኩል ደግሞ በሶስት ቻም ኮሽ ቢሳች ዜቦ ከተማ ስሚት ጎራ ጅብና አህያ ኢባራ ጉደር በረሃና አባይ በረሃ ድረስ በጥምረት በር ዘግተዋል። በጥቅሉ ከቆማ ፋሲለደስ ሰሜን ምዕራብና ምስራቅ እንዲሁም ከፊል ደቡብ በአፋሕድና መከላከያ ከበባ ተደርጓል። የአፋሕድ ኃይል ሙሉ የእሴቴ መዳረሻዎችን አልፎ ቆማ ፋሲለደስ ከሚደርስ ድረስ ከመከላከያው በተለየ ሁኔታ ንጹኃን አርሶ አደሮችን ሲደበድብ፣ ሲዘርፍና መሳሪያ ሲቀማ ውሏል። በሁሉም አቅጣጫ ከበባ የተደረገበት ታላቁ እሴቴ ዲንስ አብርጌድ አንድ ሰው ሳይጎዳበት ከበባውን ሰብሮ ወጥቷል። መላ አማራና አፋሕድን ሳያውቁ አብረው እየተጓዙ ያሉ ወገኖቻችን ፋፈደኔችም ሆኑ መላ አፋሕድ ትዕዛዝን ተቀብለው እየሰሩ ያሉት ከብልጽግና እንደሆነ ማወቅ አለባችሁ። ትላንት ወለላ ባህል ላይ ከመከላከያ የተሰጣችሁ ተተኳሽ በቂ ማሳያ ነው። ስለሆነም የአማራ ፋኖ የወጣው ብልጽግና በአማራ ሕዝብ ላይ የሚፈጽመውን ዘርፈ ብዙ ጥቃት ለመመከትና ማንነትን ለማስከበር ነው። ነገር ግን አፋሕድ የተባለው ድርጅት የአማራን ህዝብ በጭካኔ እየገደለው ካለው ብልጽግና ጋር ወግ ነውና አንዱ ነው። የአማራ ፋኖን እያጠቁ ነው። ይህንን ነውረኛ አካሄድ አማራ የሆነ ሁሉ ሊያወግዝና ሊታገለው ይገባልና እንደ አማራ እየተገደልን ነውና እንደ አማራ እንዲሆነን ትግላችንን የጠራ ማድረግ የግድ ይለናል። ስለሆነም ከአንድነት ውጭ ምርጫ የለንም እና አንዱ ነን። ሴረኛውን አፋሕድን የአብይ ወንበር ጠባቂ ወታደርንም አምርረን በቅድ መታገል አለብን። በተቋማችን አማራ ፋኖ አንድነት በጎንደር የሚደረግን ትንኮሳ ለናኖ ሰከንድ እንደማንታገስ መታወቅ አለበት። አፋሕድ ከአብይ ሸኔ የመከላከያ ጋር ሆኖ የአማራ ፋኖ በገሀድ ማጥቃት ስለጀመረ አፋሕድን ከመከላከያ ለይተን እንደማናየው መታወቅ አለበት። ስለሆነም ሳታውቁ የአፋሕድ አካል የሆናችሁ አካላት የቆማችሁበት ድርጅት ከብልጽግና ጋር መሆን አለመሆንን ለማረጋገጥ የሚሰራውን ስራ ተመልክታችሁ ለእውነት ቁሙ። ድላችን በተባበረ አማራዊ ክንዳችን አማራ ፋና አንድነት በጎንደር ሜጀር ጀነራል ውባንታ ባተኮር አንደኛ ኮር